ያያቸው ያላችሁት ሀያ ሰላሳ ነው። በሀያ ሰላሳ ፖድ ላይ ደግሞ መተናል እንደገና። ዛሬ ልናነሳው ያሰብነው ርዕስ የመጀመሪያውን ትኩሱን ፍቅር እስከ መጨረሻው ድረስ እንዴት ማስቀጠል እንችላለን ብለን ባለትዳሮችን ጋብዘናል፣ ወጣት ባለትዳሮችን። ከነሱ ጋር በጣም ቆንጆ ቆይታ እናደርጋለን። በሶሻል ሚዲያም ታውቋቸዋላችሁ። ሚና ና ክሬም ይባላሉ። አብረናቸውን ቆያለን። መልካም ጊዜ። እንኳን ደህና መጣችሁ። ከዚህ በፊት አይተዋችሁ ለማያውቁ ሰዎች ራሳችሁን አስታውቃል እኔ በሶሻል ሚዲያ ስሜ ሚና ባላለሁ። ቋሚ ስሜ ሰሎሜ ነው። እሺ። እኔም ሶሻል ሚዲያ ስሜ ክሬም ነው። ክሬም ባላለሁ መደበኛ ስሜ ደግሞ በድሉ ይሳያስ። እንዴት ነው ዳንስ ቤት ነው የተዋወቃችሁት? ፕሮፌሽናል ዳንሰኛ ነኝ። እሷም ሙያዋ ዳንሰኝነት ነበረ ድሮ። ኦኬ። ከዛ ግን እንዴት ነበረ ወደ ፍቅር ግንኙነት የገባችሁት? ማነው ጠያቂ? አልተጠያየቅ። እውነት ንገሩኛ። እንዴት መሰለሽ፣ ቅዳሜና እሁድ ነው ነው የምንሰራው፣ እንዳልኩሽ። ግን ማታ ላይ ስራ የምንሰራው ቅዳሜና እሁድ ነው። ከሰኞ እስከ አሉ ተማሪ ነኝ። በዛ መሀል ላይ የፊልም ስክሪፕት መጣ ከሰልተራ ሚባል። እሱ ሲመጣ ከሰኞ እስከ ውዶ ነው ግንኙነታችን ምክንያቱም ከአስር ሰዓት በኋላ ስክሪፕት እንናበባለን። የተሰጠኝ የብድ ካራክተር ነበር እና ትንሽ ስለከበደኝ እሱን አናባት ተብሎ ተሰጡት ነበረ። እዚህ ከሰኞ እስከወዶ ነው የምንገናኘው ማለት ነው። ከዛ ቀኑ እንገናኛለን አብረን የመቀራረብ አለ ዛ እያለን ቆንጆ ነች ደግሞ በጣም በጣም ስራ ቦታ ላይ እኔ ያው እዛ ላይ ኮርዲኔት ማድርገውን ስለሆንኩኝ ስራው ላይ ነው ትኩረት የማደርገው ምናምን ከዛ ውጪ ብዙ ትኩረት አላደርግም። በቃ እሰራለሁ፣ እመጣለሁ፣ እበላለሁ ምናምን አብረን መጮት ካለብን እንጮታለን ምናምን ው የኔ ላይፍ ስታይል ላይ ነው እና እሱ ነገር ተመችቷት ነበረ። ለቃ እኔ ደግሞ ከሷ እኩል ነች አትንቀጨቀጭም ምናምን ደርባባል አይደለ በዛ ጊዜ ራሱ እኔ የምፈልጋት አይነት ሴት አይነት ካራክተር ነው ያላት እና ቢሆንም ግን ያው እንዳልኩሽ ብዙ ሰዎች ስለሚፈልጓት እኔ እንትን አደለም ቦታ ውስጤ እንዲኖራት አላደርግም፣ እና በዛ ሞመንት ውስጥ እያለን ተግባባ። ከዛም በኋላ በቃ አላደለ፣ በዛ ስሩ ፕሮሰስ ነው ነገር እየው እየሄደ ያለው እና ወድሻለሁ፣ እፈቅርሻለሁ፣ ወደድኩሽ ምናምን ጥያቄ ምናምን ሳይሆን በቃ ዝም ብላችሁ ገባችሁ ምንም ሳትባባሉ። ስለዚህ የመጀመሪያው ተርኒንግ ፖይንት ምን ነበረ ብታስታውሱት? እንዳልኩሽ በምንሰራበት ሰዓት ሰኞ ጠዋት ላይ ወደ ትምህርት ቤት እሄዳለሁ እና እንደዛ ስንሄድ የሴቶች እና የወንዶች ማረፊያ ክፍል የተለያየን እና የነበረው ማህበራዊ ነገር ጠዋት ላይ ስትሄጂ ወደምትሄጂበት ጉዳይ ስትሄጂ ወንዶቹ ክፍል ሴቶች ከወጡ ወንዶች ክፍል ገብተው ሰላም ደህና ዋሉ ተባብለን ነው የምንለያየው። እና ገባው ለመሰናበት ደብተሬን ይዣለሁ፣ ልብሴ ለብሻለሁ፣ ገባው ለመሰናበት። ከዛ ሁለቱ እንደዚህ ተኝተዋል። እሱ በእነሱ እግራቸው መሀል በግርጌ በኩል ፊቱን ወደ ግርግዳ አዙሮ ተኝቶ ነበር። ሁለቱን ሰላም ብዬ እሱን ሰላም ለማለት ጎንበስ ስል እሱ ወደ እኔ ሲዞር ከንፈር ለከንፈር ተሳሳምን። አሁን ምን ላስብ ይችላል? ተኝቻለሁ። ተኝቶ ከሆነ ንገሩት በቃ አረ፣ የሚባለው በቃ ቻው በሉት ነው የሚባለው እና ተኝቻለሁ እንድትሄድ ነው። እየሰማው ነው። በቃ ቻው ልላት እየመጣው ነው። ደርሳለች። እዚህ ጋር የተኛም ሰው ቢሆን በተኛበት ስመሽ ትሄጃለሽ አይደል? እንደዚህ ነው ብሎ የተኛው እና ጉንጩን ለመሳብ ምቹ ነበረ። እኔ እንትን ባልኩ በሳ ሆን ብሎ ነው ራሱ ያላመነው ጉዳይ ምን ይደረጋል? ትዳር ከተጀመረ በኋላ ትዳርን የሚያቀዘቅዘው በጣም ብዙ ነገሮች ሊፈጠሩ ይችላሉ፣ እና ያው በወንዶችም በሴቶችም። እና እንዴት ነው እስከ መጨረሻው ድረስ ማስቀጠል የምንችለው ሚል ስለሆነ እስኪዛ ላይ ነው እንድናወራ ያሰብኩት። እንግዲህ ምንድነው አሁን ለምሳሌ በሴቶች እራሴ ነው ኬ ሳወራ ማለት ነው፣ የመጀመሪያ ጊዜ ላይ በተለይ የፍቅር ግንኙነት እንደተጀመረ ሰሞን የተለያዩ ነገሮች አሉ። ለምሳሌ ወይ ጊዜ መስጠት ሊሆን ይችላል፣ ቶሎ ቶሎ መደወል ሊሆን ይችላል፣ አበባ ማምጣት ሊሆን ይችላል፣ ወይ ሆነ የተለያዩ ስጦታዎች ኢቨን ስጦታ ባይኖር እንኳን የሚሰጥሽ ጊዜና ቶሎ ቶሎ ሲያገኝሽ ሲደውልልሽ ያለው ነገር ልክ ኦልሬዲ ሪሌሽንሽፕ ከተረጋገጠ በኋላ ወይም ኦሬዲ ትዳር ውስጥ ከተገባ በኋላ ይቀንሳል ይባላልና በጎኑ ስታስቢው ኦሬዲ ያ ዲግ የሚያደርግበትን ነገር ወይ የሚፈልገውን ነገር ስላገኘ እና ልቡ ስለተረጋጋ ወደ ስራው ወደ ሌላ ነገር ትኩረት አድርጎ ነው ብለሽ ታስቢያለሽ በአንድ በኩል ደግሞ ለምን ለምን ይቀንሳል በፊት የነበረው ነገር እስካሁን መቀጠል ይችላል የሚል ጥያቄ ይፈጥራልና እናንተ እንደዚህ አይነት ኢሹ በመሀላችሁ ተፈጥሮ አያቅም ወይ አያውቅም። ፍቅሩን ቀንሶብሽ አያውቅም። ገና ከመጀመሪያው ከመገናኘታችን ጀምሮ የነበረን አሁን ትዳር ውስጥም አለ። ግልጽነት፣ መነጋገር፣ ዛሬም ነገም የምናደርገውን ነገር እንነጋግራለን። እኔ በቀን ውስጥ ምን ያህል ጊዜ ከማን ጋር ትደዋወያለሽ ብባል ከሱ ጋር ቢቆጠር ስልኬ ቢታይ ከእሱ ጋር ነው። ተነጋግረን ተለያይተን ራሱ እንዴት ሆነልህ እንዴት ሆንሽ እንዲህ ላይ ደርሻለሁ ምናምን እንባባላለን። በጸብም በምንም መሀል መሀላችን ሶስተኛ ሰው ገብቶ አያውቅም። ከመጀመሪያም እስካሁን ድረስ ሶስተኛ ሰው በፍጹም ገብቶ አያውቅም። ያው ትጣያለሽ ትነጋገር ያለሽ ማንም ሰው እዛው ራሳችን ነው የምንፈታው። አንደኛ የእሱ ጥንካሬ ነው ነገር የሆነች ነገር ከተፈጠረች፣ ያችን ነገር ሳትፈታ አታድር። እኔ አኩራፊ ነኝ፣ አኮርፋለሁ። የተናደድኩ ከሆነ ንዴቴ እስኪጣፋ ድረስ ዝም ማለት መንፈልግ ወቃ ዝምታ እመርጣለሁ እኔ። እሱ ደግሞ ንግግር በንግግር መፍታት ምናምን፣ በእሱ አይጣማም። በጣም በሱ ሀይሉ እንዱ ያለ በንግግር መሀል እላፊ ቃላቶች ከአንድ በታ ይወጣል። አይደለም ለባለቤቴ ይቅርና ለሌላውም ሰው ማለት ነው። የትኛውም አጋጣሚ በስራ ምናምን እንደዚህ አይነት አጋጣሚዎች ይፈጠሩ ይላል። አለመግባባቶች ምናምን በጣም እጠነቀቃለሁ፣ ሰውን ሰዎችን ላለማስቀየም ማለት ነው። እና በዛ ጥንቃቄ ውስጥ ሁኜ ያው መልስ አሁን መልስ የሚፈልግ ነገሮችን መፍታት የሚፈልግ እና ነገሮችን በዝምታ ማለፍ የሚፈልግ ሰው አንድ ላይ ሲሆን በጣም ትዕግስት ያስጨርሳል። እሷ በዝምታ ነው ማለፍ የምትፈልገው፣ እኔ ደግሞ ማውራት ትፈልጋለሁ። አይገናኝ በነገሮች ላይ እና የእሷ ዝምታ የኔን ይሄ ትዕግስቴን እስከ መጨረሻው ድረስ እንትን ይለዋል፣ ይፈታተነዋል እና በዛ ሞመንት ውስጥ የምናገራቸው ማውራቸው ቃላቶች አሉ። ቆም ብዬ ሳስባቸው እነዛ ቃላቶች ከባድ ሆኖ አይደለም ግን ለእኔ ለባለቤቴ እንደዚህ አይነት ቃላቶች አይገባትም ብዬ ነው ማምነው። ምንም ሆን ምን ነው ምልሽ፣ ያጋጨን ምንም ነገር ሊሆን ይችላል እና በዛ ሞመንት ውስጥ ካወራን ከተነጋገርን በኋላ እኔ ራሴን ቫሉት አደርጋለሁ እና በምን መልኩ ነው አፕሮች ያደርጓት? እንዴት ነው ያወሯት? ከዛ ይሄ ጉዳይ እውነት እንደዚህ ያነጋግረን ነበር ወይ ቫሉት አደርጋለሁ። ከዛ በኋላ ራሴን አረጋግቼ ማሬ ማውራት አንችልም እና ትንሽ ጋፕ ፈጥሬ ማለት ነው ዝም ትለኛለች። እንዳንዴ ደግሞ እንደየክብደቱ ነው ታወራኛለች እንደየክብደቱ ማለት ነው፣ እንደየኬዙ ክብደት እንትን ኦፕን ትሆናለች። እና ሁሌ ግን ወይ ጨርሰን ነው የምናደርግ ወይ ደግሞ በበነጋታው ያልቃል። በዛ ሞመንት ውስጥ የምንነጋገራቸው የምናወራቸው ነገሮች ካወራም በኋላ ይሄዳ በ ይጠፋል። ምንም የምትይዘው ነገር የለም፣ እኔም የሚይዘው ነገር የለም። ውስጣችን ባዶ ነው፣ ሁሌ ጊዜ ሪፍሬሽ ስለሚሆን ውስጣችን ያለው ይሄ ደስ የማይሉ መጥፎ መጥፎ ነገሮች እዛው የገደልናቸው ስለምንሄድ ምንም ዋጋ የላቸውም ገባሽ አይደል ሳታወሪ ስትቀሪ ሳትነጋገሪ ስትቀሪ ችግሩ እየተደራረበ እየተደራረበ መፍቻ ይጠፋሻል እና አንድ ነገር ስትመዢ ለካስ ብዙ ያስቀመጥቻቸው ነገሮች አሉ ያልፈታሻቸው ነገሮች እነሱ ይመጡና ደግሞ ችግሩ የባሰ እየጋለ ይመጣል እና ሁሌ ፍቅርሽን ማቆየት የምትችው ሁሌ አዲስ እንደሆነ እንዲቀጥል የምታደርጊው ሁሌ በማውራት ሁሌ በመገማገም በማውራት በመነጋገር ራስሽንም በመሀላችንም ያለውን ነገር እንትን በማድረግ ነው ኢቫት በማድረግ ነው። እና ለዛ ነው እንደዛ ስቲል እስካሁን ድረስ ፍሬሽ ሆኖ የቆየው። ትልቁ ነገር ግን ፈጣሪ ነው። እውነት ነው። ከዚህ በፊት እዚሁ ባለ ትዳሮች መጥተው አንድ ያሉት ነገር መቼም የማይረሳው እሷ ናት እንደውም ያለችው እሱ ነበር የሚያኮርፈው በተቃራኒው ማለት ነው እና ኩርፊያ ቀስ በቀስ መለያየትን ያስለምደናል። ምክንያቱም ሁለታችንም ከተኮራረፍን እኔ በጣም ብዙ ጊዜ ለማውራት እሞክራለሁኝ፣ ከዛ ግን የሆነ ሰዓት ላይ ለምን እኔ ብቻ ብዬ እኔም አኮረፍኩኝና ልክ ሁለታችንም ስንኮራረፍ ያስተዋልኩት ነገር በቃ ሁለታችንም በየራሳችን መንገድ ነው እየሄድን ያለ ነው። ለምሳሌ አሁን እኔ እንዲሸኘኝ ፈልጌ ከሆነ ስላኮረፍኩት አይሸኘኝም፣ እንዲያጎርሰኝ ከሆነ ስላኮረፍኩት አያጎርሰኝም። ስለዚህ ነገሮችን በራሳችን ማድረግ እንጀምርና እን ለማመድ እንለመደዋለን ከዛ ይሄ በራሳችን መኖር እንችላለን ማለት ነው የሚለውን ይሄ ሲንግልነትን እንደገና እያለማመደን ይመጣል። እና ኖ እንደዚህ መሆን የለበትም ብዬ እንደገና እኔ ጀመርኩት ንግግሩን እና ቀስ በቀስ እየተለማመድን ነው እያለ ነበር እና እያለች ነበር እሷ። እና አንድ ሰው የሆነ ኃላፊነት መውሰድ ሊኖርበት ይችላል ትዳር ላይ ሁለቱም ፐርፌክት ላይ መጣ ይችላል። እሷ ጎበዝ በሆነችበት ነገር ላይ አንተ ደከም ልትል፣ አንተ ጎበዝ በሆንክበት እሷ ደከም ልትል ትችላለች እና ይሄንን አስተውለክ ሁልጊዜም የንግግሩ ጀማሪ መሆንክ በራሱ በጣም የሚደነቅ ነገር ነው። አይደለም ለኔ ለእኔ ይሄ ጠቅሞኛል ብለሽ ለሴቶች ብቻ የምትመክሪን፣ አንተም እንዲሁ ለወንዶች ብቻ ትዳር ይጠቅሞኛል ብዬ ማስበው ግጭቶች ሲፈጠሩ፣ አለመግባባቶች ሲፈጠሩ ምናምን አልሸነፍ ባይነት ሲኖር ከባድ ነው በጣም። ያ ስሜት እኔ ጋ አይመጣም። ፈጣሪ ትዳርን ሲያዘጋጅልን ከዛ የምናገኛቸው በረከቶች ከዛ የምናትርፈውን ትርፎች ስለሚያውቅ አዋቂ ነው እሱ። ተሳስቶ ያውቅ ገባሽ። እና በትዳር መሰብሰብ በጣም ከብዙ ነገር እንድትጠበቅ ያደርገሻል። ስለዚህ ትዳር በቃ መሰረታዊ ነገር ነው፣ መኖር ያለበት ነገር ነው። ትዳርሽን የምታቆዩ ግን እንደ ቅድም እንደ ነገርኩሽ በመነጋገር ነው፣ በማውራት ነው ነገሮችን እና ይሄ ግልፍተኝነት ማቆም አለብሽ። ሪስፔክት ግድ ነው። አይደል? ወንድ ልጅ ራስ ነው አይደል? ስትል ሴት ደግሞ ዘውድ ነች። ያ ያ ቦታ ነው በቃ እንነካካም። እሷ ቦታ አለ የእኔ ቦታ አለ። ምንም ቢፈጠር ምንም ማለት ነው እኩል ነው ሁላችንም። ፈጣሪ ሰውን በአምሳያው ሲፈጥር እኩል አድርጎን ልዩነት የለውም። ዘውድና ራስ ሲልም ልዩነት ኖራቹ አይደለም አይደለም። ቦታዎቹ ወሳኝ ናቸው ለህይወትሽ። ስለዚህ እነዛን ቦታዎች በገዛ ፈቃድሽ ከነካሽ ትዳርሽ ይዛባል። ስለዚህ በቻለው መጠን ወጣቱ በተለይ ማይነኩ ማይነኩ ቦታዎችን ባይነካ። ገጠመኝ አለኝ ብለሽኝ ነበረ። እስኪ አሁን ደግሞ እሱን አጫውችኝ። እስክሪፕት በሚያስጠናኝ ሰዓት ላይ መናፈሻ ፍንጮ በር የሚባል መናፈሻ ውስጥ በሚያስጠናኝ ሰዓት መሸ፣ ማንበብ የሚያቅተን ሰዓት ደረሰ እና መሸ፣ ጨለመ፣ ላይን ያዘረግ እኔ ደግሞ በጣም ፈሪ ነኝ፣ ጨለማ በጣም የምፈራው እና እዛ ሰዓት ላይ እስክሪፕቱን ትተን እንዲህ ጋለል ብለን ኮከብ እየቆጠርን በጣም የፍቅር ወሬዎችን ያወራኛል፣ ምናምን ምናምን። በዛ ሰዓት የደረቁ ሳሮችን የሚረገጥ ኮቴ ምናምን ይሰማኛል። ጨለማ ነው፣ ለዓይንሽ ብትወጊ ራሱ የማይሰማበት ሰዓት ነው እና የዛ ሰዓት ላይ ሶስት ሆኖ ገቡ እንትኖች፣ ማጅራት መቺ የሚባሉ ሌቦች ማለት ነው እና ሲገቡ አንደኛው ጩቤ ይዟል፣ ሁለቱ ድንጋይ ይዘዋል። እና ሁለቱ እሱ ጋር ነው የቆሙት። ጩቤ ያዞ እኔ ጋር ነው እና ቀጥተ መቶ ብርቴ ላይ ነው ጩቤውን ያደረገ እና ያለህን የማትሰጥ ከሆነ እንጋታዘረግፋት አለው ይሉታል። እና ሁለቱ ወደሱ አንዱ ወደ እኔ ነበር የመጡት። እና ከዛ ሁለቱ እሱ ጋር ናቸው ድንጋይ ይዞ እና የቆምንበት አቋቋም እነሱ በዳገቱ በኩል ነው እኛ በቁልቁለት ነገር ላይ ነው እና ምንም ለመንቀሳቀስም ለምንም የማይመችሉ እና በዛ ሁኔታ ላይ ስልኩ ጠራ። እሱ ከገዛት አንድ ሳምንት ነው ገና ለዛት ሙላ አዲስ ስልክ ጉድ ነበር። በዛ ሰዓት ማን ይደውል ማን? አንዴ እንኳን ልይ እያላቸው ወሰዱት ማለት ነው። ከዛ ከሱ ጋር አትኩረታቸው በሚሆንበት ሰዓት ስልክ ነበረኝ እኔ፣ አወጣውና ሳር ላይ ጥዬ ረገጥ አረኳትኝ ስልኬም ማለት ነው። ከዛ የነበረኝ ስድስት መቶ ምናምን ነበር። ቅዳሜና ወዲህ ሰራው ያጠራቅምኩት ጅንስ ሱሪ ለመግዛት ማለት ነው። ከዛ እሱን አገኙብኝ የኔ ስድስት እና ሚስጥር ኪስ ውስጥ የምናስቀምጣት ሳንቲም በብዛት ሚስጥር ኪስ ውስጥ ሚቀመጠው እዛ ጋ ነው ከእሱን እንትን ካሉት በኋላ ያለውን ብሩንም ስልኩንም ከወሰዱ በኋላ እኔ ጋር ብር ነው ያገኙት። ስልኩን ጥየው ስለነበረ ላቶብርንወሰ የተወሰደ ልክ እኔን መልቀቃቸውን ሲያቅ እነሱን መከተል ፈለገ። ማለት የወንድነት እንትን አለሻ። ከዛ ኧረ ጨለማን እዚህ ውስጥ እኔን ጥለኸኝ ሄዱ ተዋቸው ምናምን ነገር አኩሴ። ያው እኔንም ጥሎ መሄዱ እንትን ስላሳሰበው ተመለሰ። መሸብን በዛ እንትን መሀል ዘበኞቹ ጋር ሄድን። እንደዚህ እንደዚህ ያደረጉ ምናምስል እነሱ አፍንጮ በር ስለሚያውቁት ድርዎቹ መውጫ በቀጥታ በበር ያወጡ ወደ ገደሉ መግቢያ ስለነበረ ኦልሬዲ በዛ ምልጠዋል። ምን እናድርግ ታዲያ መሽተዋል። በዚህ ሰዓት ቤት ምን ያልሄድ ከባድ ነው። ምን ታስባለሁ ስለው ሱቅ አለው፣ ቪዲዮ ቤት ፕሌይስቴሽን ምናምን ሱቅ አለው ሽሮ ሜዳ ላይ። እሱ ቃቀለ እህቱ ደወለላት በእኔ ስልክ ብር አስቀምጪ ቁልፍ አስቀምጪ ምናምን ነገር አላት። ከዛ እዛው አፍንጮ በር ሳንሄድ ኪሴን ስፈትሽ ሀያ ሳንቲም አገኝ። አስሩን ለሱ አስሩ ይሄ ለኔ። እናንተ በህይወት መትረፌም ምትን ማለታችን ማስታወሻ ትናለች። ይሄ ለሱ አስር አስር ሳንቲም ተከፋፍለን ቀጥታ ከአፍንጮ በር ሽሮ ሜዳ ድረስ ሄደን አትክልት ቤት አስቀመጠኝ። ሱቅ ሄደ የሚለበስና ብር ይዞ መጣ። እዛ አትክልታችንን በላን። ያው ማደሪያ ግድ ማደር አለብን ስለመሸ፣ በጣም ሀይለኛ ብርድ ነው። አራት ሰዓት ምናምን ሆኗል። የለበስነው ስስ ነገር ስለነበር ሄድን ሄድን እሱ ሱቅ ከዛ፣ ያው ትፈሪያለሽ። የመጀመሪያ አዳር ነው። ከእሱ ጋር ላድር ገባሽ፣ የሆነ ነገር ብሆንስ? ሴት ስትሆኚ ትፈሪያለሽ። እና የሆነ ነገር ቢያደርገኝስ ምናምን ፍራቻ እያለኝ ኧረ ምንም አልፈራውም እያልኩኝ ገባን። በጣም ውስጥሽ እየፈራ ገባው ውስጥ የነበረችው ፍራሽ በጣም ስስ ነበረች። የምትለበሰው ቀን ላይ ዝም ብለሽ ደገፍ የምትይባት ነገር ስለነበረች ጀርባ ለጀርባ ተሰጣተን ምንም አይነት ነገር ሳይፈጠር በማደሩ የዛን ሰዓት እርግጠኛ አደረገኝ። ማለት ይሄ ሰው ትክክለኛ ከልቦ እንደሚወደኝ እንደሚፈልገኝ ገባሻ አረጋገጥኩኝ። ጠዋት ተነስቶ ምን ቁርስ ምናምን እዛው ስለሚያውቃት አለችው ስቶቭ አለችው ብረድስት አለችው ብላም እዛች ቀመሞ ሰርቶ ምናምን ቁርሳችን በላ ቤተሰብ ምናምን ስለሚመጣ እህቶቹ በጠዋት ተያይዘን መጣን። ና እንትን ምንድን ነው ስሙ ያ ነገር በፊት ጀምሮ የነበረ ነገር አሁንም ድረስ አለ። እሱ ጋር የማየው ከመጀመሪያ ጊዜ ጀምሮ የነበረው ነገር አሁንም ድረስ አለ እና ያቺ ሀያ ሳንቲሟን በደንብ እንደዛ የተፈጠረበትን ምክንያት ላብራራልሽ ብዬ ነው ወጣቱ በተለይ ለትዳሩ ታማኝ ቢሆን መዎች አሉ አይደል በጣም ወሳኞች ናቸው በጣም ወሳኞች ናቸው አራት አራት ዓመት ብቆየ አራት ዓመት በፍቅር ግንኙነት ላይ ያለን በስራ ምክንያት ዱባይ ሄጄ ነበር በዚሁ በዳንስ በውዝዋዜ እና ኦኬ አራት ዓመት ጠብቆ ያቺ የሳንቲም ክፍፍል ከተደረገች በኋላ ነው የሄድሽው ወይስ ከዛ በፊት ወደ ዱባይ ስቴጅ የሄድኩት ከክፍፍሏ በኋላ ነው። ይሽ ክፍፍሏ ናት እኮ መነሻዋ። ከዛ ዱባይ ስቴጅ ደግሞ አለ አቅም ምናምን ይመጣል ምናምን አይታይሽ ከሀገር ከወጣሽ በኋላ ብዙም ያጓጓሽ ነገር አለ፣ የኋላሽ እንዳታስቢ የሚያደርግሽ ከዛ ካለሽበትም ሀገር ወደ ሌላ ሀገር የምትሻገሪበት እንዲደን አቅም ያለው ሰው ጋር የምትሆኝበት ብዙ አጋጣሚዎች አሉ ግን መሰረቱ አሪፍ ስለነበረ ምንም ነገር እዛ ጋ አይታየኝም። የታየኝም ነበር የነበሩትም ጊፍቶቹን ስጦታዎች የሚሆኑ ምንም አይነት ነገር ለእኔ ሴንስለስ ነበር። ያ ነገር ትክክለኛ የፍቅር መገለጫ ነው የእውነት። ምንም በምንም ነገር ባዘር አለመሆን፣ የሆነ ነገር አይቶ ወደዛ ሽፍት አለማድረግ። እንደዛ ቢሆን ኖሮ ምናልባት አሁን ያላችሁበት ላይ አትደርሱ ማለት እናንተ አብራችሁ አለመሆናችሁ ወይ አብራችሁ መሆናችሁ ሳይሆን ኢቭን በላይፍ እራሱ የሚገጥምሽ ነገር ሰው የዘራውን አይደለም ያጭደው እና ምናልባት ተቃራኒውን ሁን ይሆን ነበር። ግን እዚህ ጋር የጠበቃችሁት ነገር ደግሞ ዛሬ ላይ ዋጋ ከፍሎናል። ትልቅ ዋጋ ከፍላችኋል። ይሄ ነው፣ አሰቡ። በመጨረሻ ማለት የምትፈልጉት ነገር ካለ፣ እግዚአብሔር ይመስገን ስለሁሉም ነገር ያው መጀመሪያ ምስጋናውን እሱ ይሰጥ። ሰላም አርጎን ጤና አርጎን ልጅ ሰቶን ድጋሚ እንድንጠብቅ አርጎን ያስፈጽመዋል በጥሩ ሁኔታው እና ተመስገን እግዚአብሔር ይመስገን መጀመሪያ ሱ እስካሁን ይመሰል ከዛ ውጭ ግን ያው በዙሪያችን ብዙ አሉ በጣም ብዙ እንግዲህ ሁሉንም አመስግነን አንችሎም ራሱን የቻለ እንትን ያስፈልገዋል እና አመሰግናለን እግዚአብሔር ያክብርልን በጣም በህይወታችን ውስጥ አለን አለውላችሁ ላሉን ለቤተሰቦቻችን ለጓደኞቻችን ለስራ ባልደረቦቻችን በሙሉ ምስጋናችን በጣም የላቀ ነው እግዚአብሔር ብትሆን ይፈላቸው ያውቁታል። ሁሉም እኔም በጣም አመሰግናለሁ። 20 30 ላይም በመቅረባችን ደስ ብሎኛል። ፕሮግራም ነው በጣም ነው። አመሰግናለሁ። ለፎሎወራችን እንደዛው በጣም ነው እናመሰግነው። እኔም በጣም አመሰግናለሁ በሙሉ 20 30 ክሩና እንዲሁም በኢቢኤስም በጣም አመሰግናለሁ። እንደዚህ ደርሰሽ እንኳን በመምጣትሽ እዚህ ድረስ በጣም አመሰግናለሁ በጣም ደስ የሚል ቆይታ ነበር ነበረን ሀያ ሰላሳዎች ያደረግነው ቆይታ ይህንን ይመስል ነበረ በጣም ትልቁም ነገር እንዳገኛችሁበት እንደተዝናናችሁበት ደስ የሚል ጊዜ እንዳሳለፋችሁ ተስፋ አደርጋለሁ በቀጣይ ደግሞ ከሌሎች እንግዶች ጋር በሌላ ፕሮግራም እንገናኛለን መልካም ጊዜ ሀያ ሰላሳን ስትከታተሉ ቆያችሁ አሁን ደግሞ ወደ መሰነባበቻው ደርሰናል መሄዳችን ነው መሄዳችን ነው መሄዳችን ነው። ሳምንት ግን ተመልሰን እንመጣለን። ዛሬ አሪፍ አሪፍ ፕሮግራሞች ወደ እናንተ ደርሰዋል። እንደተዝናናችሁ ቁም ነገርም እንዳገኛችሁ ተስፋ እናደርጋለን። ለሳምንት ቀጠሮ እንያዝናንለን ለሳምንት ቀጠሮ እንይዛለን። የዛሬው ግን እጅግ በጣም ደስ የሚል ፕሮግራም ነበር። አብራችሁን ስለቆያችሁ በጣም እናመሰግናለን። አብረናችሁ የነበር ነው ኔትራ ሳጽባና ጌታውን አሰፋነን። እስከ ሳምንት መልካም